ስድስተኛው የህዝብ ተወካዮች ምክር ቤት አራተኛ ዓመት ሀያ አንደኛ መደበኛ ስብሰባውን ባካሄደበት ወቅት ከሰላምና ጸጥታ ጋር በተገናኘ ከምክር ቤቱ አባላት የተለያዩ ጥያቄዎች ተነስተዋል። ከሰሞኑ በትግራይ ክልል እየተስተዋለ የሚገኘው ወቅታዊ ሁኔታ ከጥያቄዎቻቸው መካከል ሲነሳ በፕሪቶሪያ የተደረሰው የስምምነት ነጥቦች ተፈጻሚነታቸው ምን ደረጃ ላይ ይገኛል ሲሉም ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄ አቅርበዋል። የፕሪቶሪያ ስምምነት በሰሜኑ ሀገራችን ክፍል ያስገኘው ያስገኘው ሰላም እፎይታ የሚሰጥ ሲሆን፣ በስምምነቱ መሰረት ዘላቂ ሰላምን ለማረጋገጥ የሚያስችሉ ተግባራዊ ሊደረጉ የሚገባቸው የስምምነት ነጥቦቹ ተግባራዊነት በምን ደረጃ ላይ ይገኛል? በትግራይ ክልል እየታየ ያለው ወቅታዊ የፖለቲካ ሁኔታስ ወደ ግጭት እንዳያመራን እና ድጋሜ ዋጋ እንዳያስከፍለን ምን እየተሰራ ይገኛል? የትግራይ ሁኔታ ማዕከላዊ መንግስት እልባት ለምን አይሰጥም? ህወሀት እስከ መቼ ሰላም እየነሳ ይኖራል? የስልጣን ሱስ የትግራይ ህዝብ እረፍት በመንሳት ሰላም እንዳይኖር የፕሪቶሪያ ስምምነት እየጣሱ ይገኛል። አደብ እንዲገዙ መደረግ አለበት ብዬ የማምናለሁ። መንግስትም ማስተናገድ ያለበት በፕሪቶሪያ በተፈረመው መሰረት ነው። ተደራዳሪው የፌዴራል መንግስት ጨምሮ ብልጽግና ጨምሮ በትግራይ የሚንቀሳቀሱ ኃይሎች ያካተተ ክልሉ የሚመራው ጤነኛ አደረጃጀት መፈጠር ያለበት ይመስለኛል። ከውል ጠቅላይ ሚኒስትር ይህን የእርስ ትኩረት የሚሻ ይመስለኛል። ምን እንኳ የሚቀሩ ተግባራት ቢኖሩም በፕሪቶሪያ ስምምነት መሰረት በርካታ ውጤቶች መገኘቱን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። የተለያዩ አገልግሎት ሰጪ ተቋማት ወደ መደበኛ ስራቸው መመለሳቸውንም ላብነት አንስተዋል። ድርድሩም በጣም ከፍተኛ ጠቀሜታዎች አምጥቷል። ባለፉት ሁለት ዓመታት ምንም አይነት ውጊያ አልነበረም። ትልቅ ነገር ነው። የትግራይ ህዝብ በውጊያው ጊዜ ሰርቪስ አያገኝም። መብራት አልነበረውም። ባንክ ሰርቪስ አያገኝም። ትራንስፖርት ሰርቪስ አያገኝም። በርካታ ችግሮች ነበሩት። መንግስት እንደ መንግስት ፈርሷል። ያን መልሶ የሚያቋቁምና ቤዚክ ሰርቪሶች ፕሮቫይድ የሚያደርግ ኢንትሪም አስተዳደር መፈጠሩ በጣም ጠቃሚና ውጤታማ ተደርጎ ይወሰዳል። ያም ሆኖ በስምምነቱ መሰረት የሚጠበቁ በበቂ ያልተፈጸሙ ጉዳዮች አሉ። በክልሉ የተሾመው ጊዜያዊ አስተዳደርም ባለፉት ሁለት ዓመታት በርካታ ስራዎችን ስለመስራቱ አንስተዋል። ይሁንና ተጨማሪ የህግ ማሻሻያ በቅርቡ የሚደረግ መሆኑንም ጠቁመዋል። ላለፉት ሁለት ዓመታት በሰጡት አመራር ግን ማድነቅ ማመስገን እንፈልጋለን። ተጨማሪ ውጊያ እንዳይነሳ ሙከራ አድርገዋል። ጥሩ ነገር ነው እሱ። ያ የሰጠናቸው የሁለት ዓመት ጊዜ አልቋለሁ። ስላለቀ የህግ ማሻሻያ የሚፈልግ ጉዳይ አለ። ተጨማሪ ጊዜ ስለሚጠይቅ ህግ መሻሻል አለበት። ህግ ሲሻሻል ደግሞ እስካሁን የነበረው አፈጻጸም መገምገም አለበት። ተገምግቦ መጠነኛ ለውጥ ተደርጎ የፕሪቶሪያን ስምምነት በሚያከብር መንገድ ኢንትሪም አድሚኒስትሬሽኑ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡን የስልጣን ባለቤት የማድረጉን ፕሮሰስ ማረጋገጥ ይጠበቅበታል። የትግራይ ህዝብ ጦርነት አይፈልግም በማለትም በግለሰቦች ደረጃ ወደ ጦርነት ለማምራት የሚደረገው ጥረት ፋይዳ ስለሌለው መቆም እንዳለበትም አስጠንቅቀዋል። የትግራይ ህዝብ ጦርነት እንደማይፈልግ እኔም ሳወያያቸው በልዩ ልዩ መንገድ ገልጸዋል። ጦርነት ለትግራይ ከእንግዲህ አያስፈልግም። ማንኛውም ጉዳይ ካለ በንግግር በውይይት መፍታት ይቻላል። ትግራይ፣ መላ ኢትዮጵያ ጦርነት አይፈልግም፣ አይፈጠርም ብዬም ተስፋ አደርጋለሁ። አልፎ አልፎ በግለሰቦች ደረጃ መከላከያ በአማራና በኦሮሚያ ተበትኗል፣ ተወጥሯል እና ጊዜው አሁን ነው ብለው የሚያስቡ ግለሰቦች እንዳሉ እንሰማለን። ምክሬ አይመስለኝም አያዋጣም፣ ተውት ነው። እንደ ሀገር ሰላምና ጸጥታን ለማስጠበቅ እየተሰራ ስላለው ስራና እየመጣ ስላለው ውጤትም ማብራሪያ እንዲሰጥ የምክር ቤቱ አባላት ጥያቄ አቅርበዋል። ጫካ ከገቡ ታጣቂ ቡድኖች ጋር ችግሩን በሰላማዊ መንገድ በአጭር ጊዜ ውስጥ ለመፍታት በመንግስት በኩል ብዙ ጥረቶች እየተደረጉ መሆኑ በተደጋጋሚ ተገልጿል። በተጨባጭ ውጤትም እየተመዘገበ ነው። ይሁንና ከችግሩ ስፋትና ውስብስብነት አኳያ አሁንም በኦሮሚያ ክልልም ሆነ በአማራ ክልል ሙሉ በሙሉ ከችግር ያልተላቀቁ አካባቢዎች አሉ። ክቡር ጠቅላይ ሚኒስተር ችግሩ ከስር መሰረቱ ለመፍታት እየተሰሩ ያሉ ስራዎች ላይ ማብራሪያ ቢሰጥ። በሀገራችን ዘላቂ ሰላምን ለማረጋገጥ እና ሀገራዊ መግባባትን ለማስፈን የተጀመረውን ሀገራዊ ምክክር ሂደት አንዱ ሲሆን፣ በተለያዩ የሀገሪቱ አካባቢዎች ደግሞ ሕግ ማስከበር ስራው እየተከናወነ እንደሆነ ይታወቃል። ሰላማዊ አማራጭ ቅድሚያ በመስጠትና ሁለቱንም አቀናጅቶ ከመተግበር አንጻር መንግስት ምን እየሰራ ይገኛል? ምን ተጨባጭ ውጤት ስ ተገኝቷል? ጠቅላይ ሚኒስትር አብይ አህመድም በሰላማዊ መንገድ ችግሮችን ለመቅረፍ የተደረገው ጥረት በተለያዩ አካባቢዎች ውጤት እያስገኘ መሆኑን አንስተዋል። እየተስተዋለ የሚገኘው አንጻራዊ ሰላምም የዚህ ውጤት ነው ብለዋል። በሀገር ውስጥ ቤኒሻንጉል ጋያሉ ታጣቂዎች በሰላም ተደራድረን አላስገባንም? ይህ አይታወቅም። ለምክር ቤት አያውቀውም። ኦሮሚያ ውስጥ በጣም በርካታ ሴክቶች እንደገቡ አይታወቅም። በአማራ ክልል ባለፉት ሁለት ሶስት ቀናት ብቻ ከሰባ በላይ ሰዎች በሰላማዊ መንገድ ገብተዋል።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 የኦነግ አንድ ሴክት በሺ የሚቆጠር ሰው ይዘው የገቡት ያ ጥሩ ጅማሮ ነው። ለተቀሩት መልእክታችን በዚያው መንገድ ተደራድራችሁ በሰላም ግቡ ነው። አማራ ክልል ላሉትም እንደዚሁ በሰላም ግቡ። መንግሥት ሁልጊዜም እጁ የተዘረጋ ነው። በድርድር በሰላም ጉዳያችን ለመፍታት ትልቅ ፍላጎት አለ። ጥቅም ስለሌለው አላማውን ስለማያሳካ